ሩሲያ አሜሪካንና እስራኤልን አስጠነቀቀች። የሩሲያ የውጭ ጉዳይ ሚኒስትር አሜሪካ በኢራን ላይ ወታደራዊ እርምጃ እንዳትወስድ አስጠንቅቋል። ሞስኮ ማስጠንቀቂያውን ያወጣችው አሜሪካ ኢራን ላይ ጥቃት ልትሰነዝር ትችላለች የሚል ዜና መበራከቱን ተከትሎና ፕሬዚዳንት ቭላዲሚር ፑቲን ከቻይና አቻቸው ጋር ካደረጉት ንግግር በኋላ ነው። ሁለቱ መሪዎች እስራኤል በኢራን ላይ እያደረሰች ያለውን ጥቃት ሲያወቅቱት ለጦርነቱ መፍትሄ ዲፕሎማሲ ነው ብለዋል። ቭላዲሚር ፑቲን ባለፈው ሳምንት ከእስራኤል ቤንያሚን ኔታንያሁና ከኢራኑ ማሱድ ፔዜሽኪያን ጋር በስልክ መወያየታቸውም ይታወሳል። በተያያዘ ዜና ሞስኮ እስራኤልን በኢራን የኒውክሌር ጣቢያዎች ላይ በምትፈጽማቸው ጥቃቶች ዙሪያ ማስጠንቀቂያ ሰጥታለች። ሩሲያ ጥቃቶቹ ዓለም አቀፍ ሕግን የጣሱ ናቸው ከማለቷ በተጨማሪ በኒውክሌር ጣቢያው የሚሰሩ የሩሲያ ባለሙያዎችን ደህንነት ስጋት ውስጥ የከተተ ነው ብላለች። ሩሲያ እስራኤል በተለይ ዜጎቿ በሚሰሩበት በቡሽከር የኒውክሌር ጣቢያ ላይ የምታደርሰውን ጥቃት እንድታቆም አሳስባለች። ሚኪ ወር ኒውስ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።